ጦራዝ መቶ መቶ ከሮማውያን ነጻ እንደሚያወጣችሁ ነበር ያሰቡት። አምላካችን መድኃኒታችን ኢየሱስ ክርስቶስ ሳይጠመቅ ተጠመቁ አላለም። ተጠምቆ ተጠመቁ። አርባ ቀን ጾሞ ጾሞ ጸሎት አድርጎ ጸሎት አድርጎ አንድም እሱ አብነት ያልሆነ ነገር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሜን አሜን። በክርስቶስ ክርስቲያን፣ በወልድ ወልድ በመንፈስ ቅዱስ መንፈሳዊ ልሰኛችሁ በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ እግዚአብሔር ቢወድና ቢፈቅድ ስለ ኤማሁስ መንገደኞች እንነጋገራለን። እግዚአብሔር ይፈቅድልን። እንግዲህ እንደሚታወቀው ይሄን አርባ ጾምን አሳልፈን እናሳልፈን ብርሃነ ትንሣኤውን የጌታችን የመድኃኒታችን ኢየሱስ ክርስቶስ ለሌላ ትንሣኤ ያክብረናል። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር 33 ዓመት ከሶስቱ ከቆየ በኋላ በቀራንዮ ተሰቅሎ ለሰው ልጆች ሁሉ ቤዛ ሆኖ በመስቀል ላይ ተሰቅሎ በመቃብር ተቀብሮ በሶስተኛው ቀን ከሙታን ተለይቶ ተነስቷል ማለት ነው። እና እንግዲህን ትንሳኤ ስናስብ ሐዋርያት ነበሩ፣ መቤታችን ነበረች፣ 120 ቤተሰቦች ነበሩ። እና ጌታችን ኢየሱስ ክርስቶስ ሲሰቀል ሁሉም ሸሽተው ፈርተው ሐዋርያት ሁሉ ከቅዱስ ዮሐንስ በስተቀር ሸሽተው በጣም ተደናግጠው ነበረ። ከዛ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን ከሙታን ተለይተው ተነስቷል። ነገር ግን ቀድሞ አስቀድሞ ለሐዋርያቱ ሲያስተምር ቢያስተምራቸውም በሶስተኛው ቀን እንደምንነሳ ቢያስተምራቸውም እነሱ አላመኑም ነበርና መነሳቱን እርግጠኛ አልነበሩም ማለት ነው። ስለዚህ እሁድ ሌሊት በማለዳ ማርያም መግደላዊት እና ሌሎቹ ሴቶች ሆነው ወደ መቃብር ሂደዋል ማለት ነው። እነሱ የሄዱበት ምክንያት ይነሳል ብለው ሳይሆን ስጋውን ሽቱ ለመቀባት ነበር። ማርያም መግደላዊት ባለ ሽቱዋ ማርያም ትባላለች። የጌታችን ኢየሱስ ክርስቶስን ስጋውን ሽቱ ልትቀባ ነበረ ሄደች ማለት ነው። ባይሁድ ልማድ ከዛ በፊት እንደዚህ ይደረግ ነበረ። ሰዎች ሲሞቱ ሽቶ ይቀባ ነበርና በድናቸው ይቺ ማርያም መግደላዊትም ኢየሱስ ክርስቶስን አብዝታ ተወደው ስለነበረ በገንዘቧም ታገለግለው ስለነበረ በሞተ ጊዜ በጣም አዝና በሌሊት መጣ፣ በጨለማ መጣ ሽቶ ይዛ ወደ መቃብሩ ሄደች ማለት ነው። ነገር ግን ወደ መቃብሩ ስትሄድ ያገኘችው ነገር የተለየ ነበረ። ጌታችን ኢየሱስ ክርስቶስን በመቃብር አላገኘችውም ነበረ። መቃብሩ ባዶ ነበረ። እነሱ መጀመሪያ ሲመጡ ያሳሰባቸው ነገር ሌሊቱ ማለዳው፣ ጨለማው አልነበረም። ነበር አምላካችን መድኃኒታ ኢየሱስ ክርስቶስም አይሁድ ሲቀብሩት እንዳይነሳ ስለሚፈሩ ትልቅ ድንጋይ ገጥሞበት ስለነበረ ድንጋይ ማን ያንከባልልናል እያሉ ነበር የፈሩት። ነገር ግን ሲመጡ ያ ድንጋይ ተንከባሎ በመቃብሩ ክርስቶስ የለም ማለት ነው። እና በዚህ ጊዜ ደንግጠው እንደቆሙ ሁለት ሰዎች መላእክቱ ነጫጭ ለብሶ በጎንና በጎን ነው ከዛ ምን ፈልጋችሁ መስሏቸው የናዝሬቱ ኢየሱስን ፈልገን ነው፣ እባካችሁ ስጋውን አይታችሁ እንደሆነ ስጡን እያሉ እነ ማርያም መግደላዊት ሲናገሩ ሕያውን ከሙታን አለ ስለምን ትፈልጋላችሁ? ተነስተዋልና በዚህ የለም አሏቸው ማለት ነው። ከዛ በኋላ ጌታችን ኢየሱስ ክርስቶስም እዛው ተገልጾ ማርያም መግደላዊትን ላጽናንቷት ወደ ሐዋርያቱ ሄዳ እንድትናገር ነገራት ማለት ነው። ከዚህ በኋላ ማርያም መግደላዊት ወደ ሐዋርያት ተመልሳ መነሳቱን አበስረቻቸው። ነገር ግን አላመኑም ነበረ ሐዋርያት አንደኛ በብሉ ኪዳን የሴቶች ምስክርነት ታማኝነት የለው ነበረ ለምስክር አይበቁ ነበረ። ነገር ግን ጌታችን ኢየሱስ ክርስቶስ እነሱን ለምስክር እንዲበቁ አድርጓቸዋል። ሐዋርያትም ይሄን ስለሚያውቁ አላመኗቸውም። ጴጥሮስ ሩጦ ወደ መቃብሩ ሄደ። ሌሎችም ሐዋርያት ቅዱስ ዮሐንስም ተከትሎ ሄደ። ነገር ግን እስከ ውስጥ ድረስ ገብተው ሲያዩ ጌታችን ኢየሱስ ክርስቶስ በመቃብር የለም ማለት ነው። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ ከሙታን ተለይቶ ተነሳል ማለት ነው። ነገር ግን በዚህ ቀን ዛሬ እንዲነጋገር የፈለኩት የኤማሁስ መንገደኞች በዚሁ ቀን ሁለት ደቀ መዛሙርት ሉቃስና ቀለዮጳ ይላቸዋል፣ ከ72 አርዲት ናቸው። እነዚህ ሰዎች በማግስቱ ክርስቶስ በተነሳበት ዕለት በማግስቱ ከኢየሩሳሌም 60 ምዕራፍ ያክል ወደ የምትርቀው ወደ ኤማሁስ ይጓዙ ነበረ። ከኢየሩሳሌም ወጥቶ ወደ ኤማሁስ ይሄዱ ነበረ ማለት ነው እና በዚህ ሲሄዱ በመንገድ በጣም ተስፋ ቆርጠው ነበረ ያ በፊት መከታ የሆናቸው እስራኤልን ይቤዣል ብለው ያሰቡት ኢየሱስ ክርስቶስ በመቃብር ሲሞት ሲቀበር ሲያዩት በጣም ተስፋ ቆርጠው ነበረ። ከዛ ወደ ኤማሁስ ሲሄዱ ሁለቱ ነው ስለየታችሁ ስለ ኢየሱስ ክርስቶስ ይነጋገራሉ ማለት ነው። ስለሌላ ስለምንም አይደለም የሚነጋገሩት፣ ስለ አምላካችን ስለ እየታችን ስለ ኢየሱስ ክርስቶስ ስለሱ ነበር የሚነጋገሩት ማለት ነው። እንግዲህ እኛም በመንገድ ስንሄድ እስኪ ስለምን እንደምንነጋገር የሰው ሰውን ከማማት ክፉ ነገር ከመናገር ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ማሰብ አለብን ማለት ነው እና እነዚህ ሁለቱ አርዴዝ ወደ ኤማውስ ሲሄዱ በመንገድ እያወሩ እያዘኑ እየተከዙ ሲሄዱ ጌታችን አምላካችን ኢየሱስ ክርስቶስ በእነሱ መካከል ተገኘ ማለት ነው። እነሱ የሚነጋገሩት ስለማን ነው? ስለ ኢየሱስ ክርስቶስ። ስለዚህ ስለሱ ሲነጋገሩ ስለሱ ሲያስቡ ስለሱ ሲተከዙ አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገኘ ማለት ነው። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር ይላል አይናቸው ተይዞ ነበር፣ አላወቁትም ነበር። በመካከላቸው ይሄድ ነበር። መሆናችኋል ለምን አዝናችኋል? ለምን ተከዛችኋል? አላቸው። እንዴ አንተ ለኢየሩሳሌም እንግዳ ነህ እንዴ በዚህ ሶስት ቀን የተደረገውን ነገር አታውቅም እንዴ አሉት። ምንድነው? ንገሩኝ አላቸው። አሁን እዛ ጊዜ እንግዲህ ይሄ ማለት አዲስ እንግዳ ነው። ይሄ ማለት በዛ ሀገር ያለ ሁሉ ሰው ስለአምላካችን መሰቀል ስለቀራንዮ ውሎ ሁሉም ሰው ያቅ ነበር ማለት ነው። እንዴት በዚህ ኢየሩሳሌም ሆነህ ስለጌታችን በቀራንዮ ላይ ስለሆነው አይሁድ አሳልፈው ስለገደሉት ስለ ሰቀሎት ስለ ኢየሱስ ክርስቶስ እንዴት አታውቅም ማለት ነው፣ ስለ ራሱ ነገሩት። ከዛ በኋላ እንደዚህ ሲሉት እነሱም አያውቁትም ነበረ፣ እንዳያውቁት አይናቸው ተይዞ ነበረ። እና እነሱም በእግዚአብሔርና በሕዝቡ ፊት በስራና በቃል ብርቱ ነቢይ ስለነበረ ስለ ናዝሬቱ ኢየሱስ አታውቅም አሉት። በስራና በቃል ብርቱ ነቢይ። በእግዚአብሔርና በሰው ፊት በስራና በቃል ብርቱ ነቢይ ስለሆነው ስለ ናዝሬቱ ኢየሱስ አታውቅም ወይ? እንግዲህ በስራና በቃል ማለት አምላካችን ኢየሱስ ክርስቶስ በስራውም በቃሉም የተመሰገነ ነበር ማለት ነው። በቃሉ የተናገረውን በተግባርም ያሳይ ነበር ማለት ነው። ለምሳሌ መጀመሪያ እሱ አድርጎ ነው እኛን አድርጎ የሚለን ማለት ነው። እሱ ያላደረገውን ነገር እኛ አናደርግም። ስለዚህ በሰውና በእግዚአብሔር ፊት ብርቱ ነቢይ ስለሆነ በቃልና በስራ ብርቱ ነቢይ ስለሆነ ስለ ናዝሬቱ ኢየሱስ አታውቅም ወይ ብለው ጠየቁት። እርሱ የካህናት አለቆችና መኳንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንዴት እንደሰቀሉት እንዴት ይሄን አታውቅም ብለው ነገሩትናል ነው በሐዘን እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞ ከዚህ ሁሉ ጋራ ይህ ከሆነ ዛሬ ሶስተኛ ቀን ነው። እኛ እስራኤልን ይቤዥ ያለ ያድናል ብለን ነበር ያሰብነው ነገር ግን አልሆነም፣ ሞተ፣ በመቃብር ተቀበረ ብለው ተስፋ ቆርጠው አዝነው ነገሩት ማለት ነው። እንግዲህ አይሁዶች እንደሚያስቡት ኢየሱስ ክርስቶስን መሲሕ ብለው ሲጠብቁት የነበረው እነሱ በሮማውያን ግዛት ስር ስለነበሩ ጦር አዝምቶ መቶ ከሮማውያን ነፃ እንደሚያወጣቸው ነበር ያሰቡት። አምላካችን ኢየሱስ ክርስቶስ ግን አመጣጡ እንደዚያ አልነበረም። በመርገም የተያዘውን የአዳም ልጅ በሙሉ ዓለምን ሁሉ ሊያድን ስለሆነ የመጣው እስራኤልን ከሮማውያን ነገስታት ወይም ደግሞ ቅኝ ግዛት ጦር አዝምቶ ነፃ ሊያወጣ ሲሆን በዲያብሎስ አገዛዝ ስር የነበረውን የአዳም ልጅ በሙሉ ደቂቀ አዳም ወደ ሕይወት ሊመልስ ነፃ ሊያወጣ ስለሆነ የመጣው በዛ አይነት እነሱ በጠበቁት መልኩ ስላልመጣ ብዙዎች የሚገነዘቡት እንደዛ ስለሆነ፣ እኛም እነዚህም ሁለቱ አርዴቶች እስራኤልን እንዲበዥ አውቀን ነበር፣ ነገር ግን ይህ አልሆነም ብለው በተስፋ መቁረጥ ተናገሩ ማለት ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን ይላል ከኛ ዘንድ የነበሩት ማለት ማርያም መግደላዊት እና የማርቆስ እናት ማርያም ሌሎችም ሴቶች በማለዳ ሄደው ወደ መቃብሩ ሄደው አስገረሙን ምን ብለው አስገረሙን ይላል እርሱም ምን ብለው ነው አያስገረሟቸው ከመቃብር የለም ብለው ወደ መቃብሩ ሄደን በተቀበረበት መቃብር ውስጥ አምላካችን መድኃኒታችን ኢየሱስ ክርስቶስ የለም? ስለዚህ ከዛም መላእክት ተገልጸው ህያው ነው፣ ከመቃብር ተነስቷል ብለው ተናገሩን ብለው እነዚህ ሴቶች ደግሞ አስገረሙን ይላል። አሁን እንደዚህ ብለው ተናግረው እንኳን አላመኑም ማለት ነው። ለምን እንደ እንደነገርኳችሁ የሴቶች ምስክርነት ለምስክር አይበቃም ነበር፣ አይታመንም ስለነበረ ሴቶች ቢናገሩ ህያው ነው ቢሉ መላእክት ተገልጸውልና ቢሉም አላመኗቸውም ነበር ማለት ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መለሰላቸው፣ እናንተ የማታስተውሉ ነቢያትም የተናገሩት ሁሉ ልባችሁ ከማመን የዘገየ እናንተ የማታስተውሉ ነቢያት ስለኔ የተናገሩት እንዴት አታስተውሉም? እንግዲህ ኦሪትም ነቢያትም ስለ ክርስቶስ የተናገሩት አንድም ቦታ ያልተናገሩበት ቦታ የላቸውም። በትንቢት በምሳሌ ነቢያት ተናግረዋል ማለት ነው። በምሳሌውም በትንቢቱ ነቢያት ተናግረዋል ማለት ነው። ከዚህ በኋላ ክርስቶስ ይህን መከራ ይቀበል ዘንድ እና ወዲያ ክብሩ ይገባ ዘንድ ይገባው የለምን አላቸው። ክርስቶስ መከራ እንደሚቀበል ደግሞ ከመከራው በኋላ ሕያው ሆኖ ተነስቶ ወደ ክብሩ እንደሚመለስ እንዴት አታስተውሉም? ይሄንን ሲያስተምር ራሱ በወንጌል እኮ ይሄን ቤተ መቅደስ አፍርሱት እኔ ሦስተኛው ቀን አነሳዋለሁ ብሏቸው ነበር። ይሄ ማለት ያን ሰሎሞን የሰራውን አርባ ስድስት ዓመት የፈጀውን መቃብ መቅደስ ሳይሆን ስለ ስጋ ነው። ቅዱስ ዮሐንስ በወንጌል ሲናገር ይህን ያለው ስለ ስለ ራሱ ስጋ ነው ይላል። ሌላ ደግሞ ዮሐን ዮናስ በዓሣ አንበሪ ሆድ ውስጥ ሦስት ሌሊት ሦስት መዓልት እንዲያደረ የሰው ልጅም ደግሞ በከርሰ መቃብር ውስጥ ሦስት መዓልት ሦስት ሌሊት ያድራል ከዛ የሚነሳል ብሎ አስተምሯቸው ነበር። ይህን ሁሉ አላስተዋሉም ነበረ በጣም ተስፋ ቆርጠው ስለነበረ፣ ከዚህ በኋላ ከሙሴና ከነቢያት ሁሉ ጀምሮ እርሱ በመጽሐፍ ስለ እርሱ በመጽሐፍ የተጻፈውን ሁሉ ተረጎመላቸው ይላል። ልባቸው እስኪቃጠል ድረስ ተረጎመላቸው። ሙሴ ስለሱ ምን እንደተናገረ፣ ነቢያት ሁሉ ስለሱ ምን እንደተናገሩ ይህን ሁሉ አስረዳቸው ማለት ነው። ለምሳሌ ነቢዩ ኢሳያስ ስለኛ መከራን ተቀበለ መከራን እንደሚቀበል እንደሚታመም እንደሚሰቀል አይተን እንወደው ዘንድ ደም ግባት የለውም። በቀራኒው ላይ ሲውል ከሰው ልጅ ሁሉ መልክ አማረ ብሎ ዳዊት የተናገረለት ጌታችን ኢየሱስ ክርስቶስ ሰውነቱ በደም ተሸፍኖ ደም ግባቱ ሁሉ ጠፍቶ ነበር ማለት ነው። ስለዚህ አይተን እንድንወደው ደም ግባት የለውም ብሎ የተናገረውን ይህን ሁሉ እየተረጎመ ከሙሴም ከነቢያት የተናገሩትን ተረጎመላቸው። ከዚህ በኋላ ይህን እየተረጎመላቸው ሲሄዱ የሚሄዱበት የሚደርስበት ቦታ የሚያልፉበት ቦታ ደረሰና ወደ ሚሄዱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። ከነሱ ሩቆ የሚሄድ ስለመሰላቸው እነሱም ከኛ ጋር ደር ማታ ቀርበዋልና ቀኑም ሊመሽ ጀምረዋል ብለው ግዳሉት ይላል። ጌታችን ኢየሱስ ክርስቶስ ሩቅ የሚሄድ ስለመሰላቸው ቀኑ መሽቷል ከኛ እደር ብለው ተናገሩት ማለት ነው። እንግዲህ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ህይወታችን በመሸበት ጊዜ፣ በጨለመብን ጊዜ ከኛ ጋር አደር፣ ከኛ ጋር ሁን ማለት አለብን ማለት ነው። በዮሐንስ ራእይ ምዕራፍ 3 ከቁጥር 20 ላይ ምንድነው የሚለው? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ ይላል ማለት ነው። አምላካችን መድኃኒታችን፣ ኢየሱስ ክርስቶስ የሰውን ልጅ ልብ ሁልጊዜ ጊዜ ሲያንኳኳ ይኖራል። ሁልጊዜ ልባችንን ያንኳኳል። እኛ ግን ልባችንን ዘግተንበታል፣ ቆልፈንበታል ማለት ነው። ልባችንን ወደ እርሱ ከከፈትን ግን ወደ እኛ ይገባል፣ ከእኛ ጋር ራት ይበላል፣ ከእኛ ጋር ይሆናል ማለት ነው። እስከ መጨረሻው ድረስ ከእኛ ጋር ይሆናል። ስለዚህ እነዚህ ሁለቱ አርድእት ከእኛ ጋር ደር፣ ቀኑ መሽቷልና ከእኛ ጋር ደር አሉት ማለት ነው። እርሱም ሊያድር ገባ። ከእነርሱ ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። እንግዲህ ማዕድ ሲቀርብ ወይ ክህነት ያለው ወይም ደግሞ ከሌሎቹ የሚበልጠው ሰው ማዕዱን ባርኮ ቆርሶ ይሰጣል ማለት ነው። ስለዚህ እነሱም ማዕዱ ሲቀርብ እሱ ቀድሞ ባርኮ ሰጣቸው ማለት ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ እንዲሆን አወቁት። ዓይናቸው ተከፈተ አወቁት ይላል። ከዚህ በኋላ ተይዞ የነበረው ዓይናቸው እንግዲህ ዓይናቸው ተከፈተ ማለት እስካሁን ተዘግቶ ነበር ማለት ሳይሆን ዓይነ ኅሊናቸው ተከፈተ ማለት ነው። ከላይ ያለው ዓይነ ስጋቸው ሳይሆን ዓይነ ኅሊናቸው ተከፍቶ እሱንም አወቁት ማለት ነው። እንግዲህ አምላካችን ኢየሱስ ክርስቶስ አይነ ህሊናችንን ካገለጠልን በቀር እሱ ማየት አንችልም ማለት ነው። አይናቸው ተከፈተ፣ አወቁት፣ እርሱም ከነርሱ ከተሰወረ፣ እነሱ ካዩት በኋላ ካወቁት በኋላ ወዲያው ተሰወራቸው ማለት ነው። ከዚያ እርስ በርሳቸው በጣም ተገረሙና በመንገድ ሲናገረን መጽሐፍትን ሲከፍትልን ልባችን ይቃጠልና አልነበረምን? ምን አለው። እንግዲህ ያ ሁሉ ከሙሴም ከነቢያትም ከኦሪትም እያጣቀሰ ስለሱ የተነገረውን ሲተረጉምላቸው ልባቸው እየተቃጠለ ነበር ማለት ነው። ከዚህ በኋላ በመንገድ ሲናገረን መጻሕፍትን ሲተረጉምልን ልባችን እየተቃጠለ አልነበረምን? አሉ ማለት ነው። ከዚህ በኋላ በዚያች ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ስለዚህ ከዛች ከኤማሁስ ወደ ኢየሩሳሌም ተመለሱ። ይህ ምንድነው የሚያስረዳን? ኤማሁስ እንግዲህ የተስፋ መቁረጥ ምሳሌ ነው ማለት ነው። ሰዎች ተስፋ ቆርጠው ተስፋቸውን አጥተው የሚሰደዱበት ወደ ያልሆነ መንገድ የሚሄዱበት ማለት ነው። ነገር ግን በዛ በተስፋ መቁረጥ አምላካችን ኢየሱስ ክርስቶስ ስንጠራው ሲደርስልን መልሰን እንመለሳለን። ወደ ኢየሩሳሌም እንመለሳለን። ኢየሩሳሌም ማለት አንደኛ ቤተክርስቲያን ናት። አንዳንድ ሰውን ተስፋ ቆርጦ ከቤተክርስቲያን ርቆ በብዙ የኃጢአት ውስጥ ተዘፍቆ ይኖራል ማለት ነው። ከዛ በኋላ ኢየሱስ ክርስቶስን ካወቀ በኋላ የሱን አዳኝነት የሱን ቸርነት ካወቀ ከተረዳ በኋላ ወደ ቤተክርስቲያን ይመለሳል ማለት ነው። መጽሐፍትን ሲያነብ ልቡ ሲከፈት አይነን አይነ ህሊናው ሲከፈት መልሶ ወደ ቤተክርስቲያን ይመለሳል ማለት ነው። ሁለተኛ ደግሞ ወደ ኢየሩሳሌም ሰማያዊት፣ ወደ መንግስተ ሰማያት ተስፋ የቆረጠ ሰው ተስፋውን በኢየሱስ ክርስቶስ ቀጥሎ ንስሓ ገብቶ ስጋው ደሞ ሲቀበል ተስፋ የሚያደርጋት ወደ መንግስተ ሰማያት ይገባል ማለት ነው። ስለዚህ እኛም በተስፋ መቁረጥ ውስጥ ያለን ብዙዎቻችን ካለን አምላካችን ኢየሱስ ክርስቶስ ከኛ ጋር እንዲሆን ሁልጊዜም ግዜም እንደነገርኳችሁ ጌታችን ልባችን ያንኳኳል፣ የልባችን በር ያንኳኳል። ከኛ ጋር ለመግባት ይፈልጋል። ምክንያት ፈጥሮ ለመጥላት ሳይሆን ለመኮነን ሳይሆን ምክንያት ፈጥሮ እኛ ለመማር ነው የሚፈልገውና ልባችን ደግሞ መክፈት ያስፈልጋል። እንዴት አድርገን ነው የምንከፍተው ካልን ደግሞ መጀመሪያ መጽሐፍትን ማንበብ፣ ወደ ቤተክርስቲያን ማዘውተር፣ ከዚህ በኋላ ደግሞ በምክረ ንስሓ በምክረ ካህን ተወስኖ ንስሓ ገብቶ ስጋው እንደውም መቀበል። ከዚህ በኋላ ጌታችን አምላካችን ከኛ ጋር ይሆናል ማለት ነው። ስጋዬን የበላ ደሜን የጠጣ እኔ ከርሱ ጋር እኖራለሁ እሱም ደግሞ ከኔ ጋር ይኖራል ያለው፣ ስለዚህ አምላካችን ኢየሱስ ክርስቶስን ከኛ ጋር እንደሆነ የምናደርግበት ምክንያት ዋናው ነገር ምንድነው? ስጋውን ደሙን መቀበል ማለት ነው። ስጋውን ደሙን ከተቀበል ክርስቶስ ከኛ ጋር ሆነ ማለት ነው። እኛም ደግሞ ከሱ ጋር እንኖራለን ማለት ነው። ስለዚህ ከቀቢጸ ተስፋ ተስፋ ከመቁረጥ ተመልሰን ወደ ኢየሩሳሌም ቤተክርስቲያን እንድንገባ እንድንመለስ ከዛም አልፎ ደግሞ ወደ ኢየሩሳሌም ሰማያዊት መንግስተ ሰማያት እንድንገባ የአምላካችን የጌታችን ኢየሱስ ክርስቶስ መልካም ፈቃድ ነው። ወስብሐት ለእግዚአብሔር።